እንኳን ወላድ ያማረችሽ፣ እልልልል ብለናል። እንግዲህ ያለችበት ሆስፒታል ነው። ለምን የመጣው ይመስላችኋል? የሴት ልጅ እናት ሆነሻል። እንግዲህ የአንድ ወንድ ልጅ እና የአንድ ሴት ልጅ እናት ሆነሻል መስሎኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ያው ወንድማችን አይ እዚህ ባይሆንም፣ ያው መንፈሱ፣ ሀሳቡ ሁሉም ከኛ ጋር ነው ያለው። በደንብ ትሪት ታደርጊ። እንደ አንቺ ተረጋጊ። እንደዚህ የሚያደርግም ነገር አይደለም። በቃ አለቀ። ትሪት ማድረግ ትሪት ማድረግ ነው ያናደደሽ እኔን። ለምን አንቺ አታረጊውም ታዲያ? እሷ ትሪትም ማድረግ ከሆነ ለምን አይከባድ ነው። እኔ የምር ተረጋጊ። ሲጀመር ምንም የለንም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 እግዚአብሔር ይመስገን የድንግል ማርያም ልጅ እንኳን ማርያም ማረችሽ እያላችሁ ኮሜንት እንድታጥለቀልቁት ስል በትትና ጠይቃለሁ። ውብዬ እንግዲህ በትናንትና ሁለት የሴት ልጅ እናት ሆናለች። ሁለት ልጆች እንግዲህ ሴት እና ወንዶችን እግዚአብሔር ባርኳታል ባርኳቸዋል ማለት ነው። ምንምናሄ አሁን ያለበት ነገር ቢያናደደኝም እንኳን ደስ ያለ ለማለት እወዳለሁኝ። ከዚህ ቆሻሻ ስራም ከሰሞኑ ከቅርቡ እንደሚወጡ ተስፋ አረጋለሁ። መቼም መጋረጃ ውስጥ ይሄንን ስራ ታሰራታለ ብዬ ተስፋ ስለማላረግ ማለት ነው። ውድ ቤተሰቦቼ እንግዲህ በዚህ ታሪካዊ ቀን መገኘትና መኖር ሲኖርበት ይሄ የማይረባ ድራማ በዚህ ቪዲዮ ላይ እንዳይገኝ አድርጎታል። ካሜራማኑ ራሱ ነው ግን ደግሞ ድራማው ስላልተቋጨ እኔ መጥቼ አላቅም። ምን እየተካሄደ እንደው ቤታቸው ምን እየተፈጠረ እንደው ነግሬያቸዋለሁ። መጥቼ አላቅም። ዛሬም ውብዬ ደስተዋ ስለሆነ የውብዬ ቪዲዮ ሰላማዊ ቪዲዮ ስለሆነ እንኳን ማርያም ማረች ለማለት ነው የሰራሁት እንጂ ከዚህ ነገር ሳይወጡ በእነሱ የፈለገ ሌላ ቪዲዮ አልሰራም። ምክንያቱም በብዙ ምክንያት ኦርቶዶክስ ሃይማኖታችን፣ በአንድም በሌላም እየተሰደበች ስለሆነ ስለዚህ ራሳችንን ልንቆጣጠር ይገባል። ገንዘብ አላፊ ጠፊ ነገር ነው። ቤተሰብ ከገንዘብ ራሳችንና ሃይማኖታችንን ማስቀደም እንዳለብን ነው። እና ውብዬ እንግዲህ በትናንትናው ዕለት ተገላግላለች። ቤተሰቦቿ እናትና አባቷ መተዋል። በጣም ነው ደስ ያለኝ። ሄልዬም እንደምትዋት ኔ እብድ ማለት ነው ግን ከፊት ላይ ብድብድ ብድ እያለች ነበረ እና ልጁን እርሹ፣ ምጡን እርሹ፣ ልጁን አንሹ ነው የአገሬም ሰው ሲተርት የሚለው እና በጣም እውነት ለመናገር ደስ ነው ያለኝ፣ ደስ ነው ያለኝ። ቀኑን እየጠበቅኩኝ ነበረ። እንደውም እስከ መስቀል እራሱ ታልፋለች ብዬ አላሰብኩም ነበረ እና ደግሞ ወንድ በጣም የገመትኩ ወንድ ነበር። ወዷ በጣም እንትን ስላለ ማለት ነው እና ሴት ሆነች ማለት ነው። ለማንኛውም በጣም ደስ የሚል ነው። እኔ ደስ ብሎኛል። ለማምላክ ወላዲተ አምላክ ታሳድግላችሁ፣ ለወግ ለማድረግ ለቁም ነገር ታብቃላችሁ። እኛም ደግሞ እንግዲህ የተባረከ ተዳር ሰቶሆነ የልጅ እናት እንድንሆን ያድርገን የሁላችንን ምኞትና ፍላጎት ስለሆነ ማለት ነው። ውድ ቤተሰቦቼ እንግዲህ ማርያም በሽልም ታውጣሽ። ገንፎ መተን እንዳንበላ ሩቅ ሆነን ቀርብ ብንሆን ገንፋችን፣ እኔ ገንፋ አልወድም። ጋይስ ገንፎ ተወዳላችሁ? ወይኔ ስወልድ ራሱ በምን እንደምታረስ፣ አሁን አንቺ በምን ብታረሽ የምባለው ቤት ራሱ ገንፋ አልወድ፣ አጥሚት አልወድ፣ ወደ ጉርሻ ከጎረስኩ በቀ ልውጣ ነው የሚለኝ እና ለማንኛውም እንኳን ማርያም ማረችሽ። በድጋሚ ደስታሽ ደስታችን ነው። እኛ እህቶች የምንወድሽ የምናከብርሽም ሆነ ማንኛውም ሰው ቢሆን መቼም ሞቶ እንደመነሳት ነው። በነገራችን ላይ መውለድ ይባላል። ምንም ባልወልድ ወልድ ማለት ነው። መጡ ጭንቁ ከባድ ስለሆነና ማርያም በሽልም ታውጣሽ ብዬ ወደ ሄሉሻ ወደ ሄሉሻ እየሄዳለሁ። ላይክ ሼር፣ ሰብስክራይብ አድርጉ ቤተሰብ። እንደ ቪዲዮ ነው የምናወራው፣ ዝም ብ- እንደ ቪዲዮ የራሳችንን ሀሳብና እንትን ገልጸን እንወጣለን። ሄሉሻ በቅድሚያ በእውነተኛው ዛሬ ደብረዋታል፣ ፊቷን ካያችሁት፣ እኔ ፊቷን አንብቤ አይቼ ይረዳለው እና ምናልባት የተረዳውት ነገር ትናንትና እንግዲህ ሆስፒታል ስላደሩ እንቅልፍ ይሆን ብዬ አሰብኩኝ። ግን ደግሞ ከታዘባችሁ እናንተም እንደኔ ፊቷ ሄሉ የሆነ ያለቀሰች ምናምን አላደለ፣ ፍዝዝ ብላለች። ስለዚህ አይዞሽ ኔ ሁሉ ነገር ለበጎ ነው። ፊትሽ እንደደበረው በደንብ ያስታውቃል። እኛ እንደዚህ አይተንሽ ነው የምናየ የምንረዳው። ያስፎግራል በቃ ፊቷ እንደኔ ነው። የሆነ ነገር ሲከፋ ኔ በአንዴ ነው ፊት የሚታወቀው። እና ፊቷን አይም ብቤን የተረዳሁት ማለት ነው። እንግዲህ ሄሉዬ ማትገባበት የለም። ብዙጃችን ሄሉን አይተን ነው እኔ እዚህ ቤት የገባሁት እሷን አይቼ ነው እና ቪዲዮ ተሰርቷል እዚህ ቤት ላይ ከፊት ላይ ያስገብቼ የተወሰነ ቪዲዮን እና በዚህ ቪዲዮ ላይ ማን ጥፋተኛ የሚለውን ነገር እናንተም ኮሜንት እንድታስቀምጡልኝ በትትና ጠይቃለሁ። እንደ ቪዲዮ ነው ኮሜንት የምሰጡት ማለት ነው። ይህም እንግዲህ እንደ ቪዲዮና እንዳየሁት ልጅቷ በጣም ቆንጅዬ የተረጋጋች ደስ ሲል እርጋተዋ ይብር ለዚህ ቤት አዲስ ነኝ። ሄሉ ሻና ይቼ ነው የገባሁት፣ ግን ደስ የምትልና ረጋ ያለች ልጅ ናት። ሄሉ ብትሆንስ ብላችሁ በዚህ ቦታ ገልብጣችሁ ሳሉት፣ ሄሉ ብትሆን ለምን በሉኝ። በባለፈው ሰላም ሰላም ና የመጣች ጊዜ ስላደነቀችው እንደምትወዶ ስለገለጸችለት፣ እንዴት ነበር የሆነችው? ሄሉ አየርሽ ሄሉ ይህ በሰው ጫማ ስትሆኚ ራሶች ላይ የሚያንገበግብሽ ነገር ሌላውም ላይ ያንገ እንደ ቪዲዮ ነው ጋይስ እንደ ቪዲዮ ነው ሄሉ። ትክክለኛው ነገር አለ ሄት ተመካክረው የሰሩት ቪዲዮ ነው። ግን ደግሞ ተመካክረው የሚሰሩት ማናማናቸው? ወንዱ ልጅና ሄሉ ማለት ነው። ልጅቷን ፕራንክ ለማድረግ የተጠቀሙት ነገር ነው እንጂ እውነተኛ ሄሉ በዚህ ልክ አንድ ሰው ፍቅረኛውን ጀጅ ሲያደርግ ቆማ ምታይ ልጅ አይደለችም። እውነቱን ስነግራችሁ ማሉ ለምን እሷ እኔ አሁን ለምሳሌ በራሴ ሊደርስልብኝ የማልፈልገውን ነገር ሰው ላይ አላረግም። ስለዛ ታስቆመው ነበር። ትክክለኛ ቢሆን ሄሉ ነው ፍቅረኛ እያለች እኔም በዚህ ልክ እሷ ፊት ማንኛውም ሴት የሚሰማትን ስሜት ነችት የተሰማት እንዴ በጣም ተንከባከበኛለች፣ ከአንቺ በላይ ታስብልኛለች ምናምን ቢላችሁ አስባችሁታል? አንድ ፍቅረኛችሁ ፊት ሌላ ሰው አምጥቶ ወንድሚሆን ሴት ምን እንደሚሰማችሁ ለራሳችሁ ነው መፍረድ ያለባችሁ። ያን ሰው ስለምትወዱት ምናምን ሳይሆን እንደ ቪዲዮ ወይም ደግሞ እኔ ብሆን ብላችሁ ነው። ማንም ይሁን ማንም ፍቅረኛው ፊት ሌላ ሰው አምጥቶ በዚህ ልክ ሲያሞግስ ዝም የሚል የለም። የሚሰማው ኔ ማለት በቃ እንደ ማንኛውም ሰው ትናገራላችሁና ልጅቷ ያደረገችው ይህንን ነው። ትክክል ናት ልጅቷ። ያጠፉት ሄሉና ልጁ ናቸው። ምክንያቱም ሄሉ በዚህ ልክ እሷ ነሷ ፊት እንትን ሲል ነው እኔም የራሴ ቦታ አለኝ እሷም የራሷ ቦታ አላት። ከእሷ ግን እኔ ልበልጥበህ አልችልም። ልክ አሁን አንቺ ሄሉሻ በቀደም ልዑልን ከሕይወትሽ እንዳስወጣሽው ማለት ነው። በያም ምክንያት አለ ልዑልን ያስወጣሽው። ስለዚህ የዛሬ ውሳኔ መሆን የነበረበት ይሄ ልጅ ልክ እንዳንቺ ውሳኔ ከሆነ አንቺን ትቶ ፍቅረኛውን ነበር መከተል የነበረበት። ገባሽ? ስለዚህ በዛ ላይ ጀጂ እያደረገ ምናምን ቢያንስ እኮ አሁን ልዑል የሆነ የሰማውን ነገር አምጥቶ ነው እዚጋ ያስተጋባው። አንቺ ጀርባው ምንድን ነው፣ እንዴት ይሄ ሌላ ይቻላ ብለሽ የምታጠኙ ነገር ነው ይዞ የመጣው። ይሄ ግን እዚህ ጋ ማለት ነው ማናት ምንድናት ሳይሆን ጨዋታው የመደናነቅ ነው። ግባሽ የሆነ በቃ ማለት እሷን ጀጅ ማድረግ ነው በአጭሩ። ይሄ አሁን የተሰራው ነገር እዚህ ዛሬው እሷን የማናደድ ከእሷ ይልቅ ላንቺ ቦታ እንዳለው የሚያመለክት ነገር ስለሆነ የተሰራው ልጅቷ የወሰነችው ውሳኔና ያደረገችው ነገር ትክክል ነው ማለት ነው። እና ውድ ቤተሰቦች ቪዲዮ ሲሰራ ሆነ ሀሳብ ሲሰጥ እንደ ቪዲዮ ሀሳብ ስጡ ብዬ ትናንትም ነገራችኋለው። እንደ ቪዲዮ ነው ሀሳብ መስጠት ያለባችሁ። ቪዲዮን ልብ ብላችሁ ታተኩራላችሁ። እንደ ቪዲዮ ሀሳብ ስጡ። ከዛ በኋላ እነሱም አይዲያ እየመጣላቸው ይሄዳል። ስራ የሚሰራው እንደዚህ ነው። ዩቲውብ ላይ ማለት ነው እንጂ ዛሬ በቃ አሁን ለምሳሌ የሄሉን ስህተት ድፍና አርጋችሁ ቁጭ አርጋችሁ ሄሉ ሄሉ ብላችሁ ከወጣችሁ ኮሜንት ከሌለ አይዲያ ለመጣም አይቀጥልላቸውም ማለት ነው። እና አይዲያውን ማስቀጠል ልጆችን እንዲሰሩ ከፈለጋችሁ የተሰማችሁን ነገር እኔ ምንም በወድሽ እኔ ምንም ቤተሰብሽ በሆን ግዛሪ ያረግሹ ይሄ ትክክል አይደለም ብላችሁ ተናግራችሁ ነው መውጣት ያለባችሁ። ያው እንግዲህ የዩቲዩብ ሙዱን እኛ ዩቲበሮች እርስ በርስ ነው የምናውቀው። ኦዲንስ ደግሞ ፊት ለፊት በቃ ከወደደው ወደደ ነው፣ አንገቱንም ይሰጣል አንዳንድ ኦዲንስ ማለት ነው። እና ምንም ማድረግ አልችልም እንግዲህ። በንግግር ያስከፏቸው ያስቀየምኳችሁ ካላችሁ ይቅርበሉኝ። ቅራሬ ጠጡ።

አሁን ለምሳሌ በጣም ነው እንዴ የምትቀኝ? ለነገሩ በሄሉዬ በእኛ ንግስት፣ የማይቀናባት ነበር የሚገርመኝ አለች። አሁን ውዴ፣ አሁን ይሄ እንጂ ስለ ወደድሻ ብቻ ነው እንጂ ይህን ጻፍሽ፣ ትክክል አደለሽ። እንደ አንድ ሴት ሆነሽ ነው ቆም ብለሽ ማሰብ ያለብሽ። እዛ ጋ ሄሉ ብትሆን ገልብጫት፣ ይችን ነገር ገልብጫት፣ ቪዲዮዋን ስታያት ገልበት፣ ጠርጊያት እና ይሄ ልጅ የሄሉ ፍቅረኛ ሆኖ ይች ልጅ መታ ሄሉ ፊት ለምን፣ ቆይ ስሙ ልጥራው እንጂ አሁን ያብጋ አንድ ሴት መታ በዚህ ልክ ብታደንቀውና ከአንቺ ይልቅ ለእሷ ቦታ አለ የሚላት፣ ያ ምንድነው የምታደረገው? ምንድ ነው የምታደረገው? ሄሉ አያችሁ፣ ልክ ይች እዚህ ያደረገችውን ነገር ነው የምታደረገው። ስለዚህ እኔም ቢሆን እናንተም ቢሆን የምናደረገውን ነገር ነው እንጂ ማድነቅ ብቻውን ውጤት አያመጣም። ቤተሰቦች በጣም መወዳችሁ፣ ኮሜንት ባነብላችሁ ደስ የነበረ ግን በጣም እንዳይረዝም ስለፈለኩኝ ነው። ወዳችኋለሁ። ላይክ፣ ሽር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።